አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ ደና ነን አልሐምዱሊላህ። ያው እንግዲህ ዛሬ ስድስቱን ጨርሰናል። ያው ሸዋል ነው፣ በእርግጥ አንዶር ሙሉ ነው እና ኢድን እኛ ስላላከበርን እንግዶቻችንን ጠርተን ዛሬ በረፍታችን ኢድ መስሏል። የአራህማን ቤቱ እዛች ጋር ኩኪስ አለኝ፣ ዳቦ ቆሎ አለኝ። ራሕማን ማሻ ለክ ይሄን ይመስላል እንግዲህ። የኮ እና ፋፋ ሰው ነው ባለኝ ጽድት ብቻ ነው ያደረግኩት። ምንም የቀየርኩት ነገር የለኝም። ያው ያለንን ነገር ነው የተጠቀምኩት። ኢንሻአላህ አላህ ባለ ሰዓት ደግሞ ቀይረዋለሁ። በእርግጥ እኔ በዓል በመጣ ሰዓት ሳይሆን የሆነ ቤትም ቀይረው በቃ ደስ በላይ ሰዓት ለምሳሌ እንደዚህ መጋረጃ ሆነ ተላስፍ የሚያምር ነገር ካየሁ አላልፈም። እና እንደዚህ ፏፈሽ እያልን እየጠበቅናቸው ነው እንግዶቻችንን። ማሜንም፣ አፍናኔንም አፍናንና ማሜ ዛሬ ባንድ ቢስሚላ፣ ባንድ ነው የዋሉት ሱቅ ናቸው። እንዳትረብሸኝ ብሎ ሱቅ ይዛት ሄዷል። እኔ እንደዚህ ማጫጭ ሰው እንዳለ በነገራችን ላይ ይወለ ሰው አይደለሁኝ ያ አላህ ቢስሚላ እንደዚህ ፋብለን እና አሻሮ አቆላ ነውን፣ ያሳየኋችሁ ከእነ አሰራሩ ቪዲዮ ፓርትቱ። እንደዚህ እየጠጣን ቢስሚላ እዩት፣ ከለሩ ቡኒ ነው የምመስለው። እዩት እንደዚህ ቆንጆ ሆነዋል። ከካሜራ በስተጀርባ አለጣሁ። አንደኛ ነው ያው፣ ጉፋን ይዞኛል። ጉፋን አለ ቀኝ ፊት ያስታውቃል። ኩሩፍ ፈብያለሁና እስኪ በፊት ለፊት ደግሞ እየጠጣሁ ላሳያችሁ። ያ አላህ በጣም የምወደው ማሜ እራሱ ይወዳል። የእውነት ጥጥ ሰርት እና እንደዚህ እኔ ደግሞ ሸርሸፍ የለብሽ እንደዚህ ሁና ያለው ማሜው ሀዲያ የሰጠኝ ነው። ሸርሸፍ ያምራል። እንዴት ነው? አገራችን ላይ ስለ ሸርሸፍ ደግሞ በዚሁ ሸርሸፍ እንዴት ነው ምናምን ላላችሁኝ የሰላት መስገጃ ማለት ነው። እዩት እሚገርም ወላሂ እዩት ስፋቱ። ይሄ ጠራሃው እራሱ አንድ ብጃማ ይሆናልኝ። ይሄ ተርፏይ ነው አንድ ብጃማ ይሆናል። የረመዳን ሀድያ የነበር ማሙ እና ለቤት ስለሚመቸኝ ሻሸፍ እለብሻለሁ። አሁን አፍናኔ እና ማሜን እየጠባበቅን እንግዶቻችን እየጠበቅን ነው፣ እውላችኋለሁ። እንግዲህ የኬኔተው ኬኔተው መስሏል ዳቦ ቆሌ ደሞ ለቅማ እስሚ በጣም ጣፍጣ ኮኬሱ እንለለው ገነቶው ደግሞ አስተያየት ይሰጣል እና ከወደዳችሁት ሞክሩት ስሩት ይጣፍጣል በጣም ስፍራ ብቻ ገዝቻለሁ አዲስ ስፍራ ነው በማሰደ መልኩ እየጠበቅን ነው ሲመጡ ደግሞ ድባቡን እናያለን። እዩት፣ እንጀራ ስትጋግሩ ማለት ነው ሴቶች። እዩት፣ ትሪውን ሲበልጠው ማለት ነው። በቃ ማሻላ በቃ ዝንክትክት ያለ እንጀራ በቃ እንደዚህ ሲሆን ጤፍ እንጀራ ደስ እንዴት አባቱ እንደሚል እስጋማለ እንጀራይ ይህንን ይመስላል። ያምር ጨጓራ ጉሉ ማሻአላ። ስለመሄድ ስለሜድ ኢንሻአላህ። በነገራችን ላይ ራሴን እንትን ማለት ማመስገን ደስ ይለኛል። እናዚህ ጋር ደግሞ ሩሳይቻለሁ፣ እያት ነጭ ሩዝ ካሮት አለ። ራሴን ካለማሰገንኩት ማንንም አባቱ አያመሰግንልኝም። በቃ በምትሰሩት ስራ ማለት ነው። ሴቶች ደስተኛ ሆነ በቃ ችያለሁን ቃ ይጣፍጣልን አቃለሁን ኮንፊደንስ ካለ ምንንም ለመስራት አትፈሩም ማለት ነው። በራስ መተማመን ነው። እና እንደዚህ ሞቀላ አድርገው ቃልቴ እንዳይቀዘቀዝ በጣም ለምራት ይሄዳል ብዬ አራት ሰዓት ላይ ነው የሰራኋት እና መስመር ነው። በቃ ደረቅ ሲል ደስ ይለኛል። እዚህ ጋር ደግሞ የማይወድ ሰው የለም። ነገር ግን በነገራችን ላይ ብዙ አጋጣሚ ሁለት በጣም ነው ሞድ፣ በጣም ደግሞ ደረቅ ሲል አልወድም። መራቄ ጠብ አለ። የእናንተም እንደዚሁ ማለት ነው። ብዙ ያስታውቅም መሰለኝ፣ እያት እንደ ጠብ ያለ ነው። ደረቅ አይደለም። ደረቅ ሲሆን ፍርፍር ሲል ደስ አይለኝም። በነገራችን ላይ እና በጣም ነው የምወደው ድለት፣ በጣም ቆንጆ ነው። ይጣፍቃል። ደግሞ ወጤም አለ። ያው እየመጣ ነው። ደርሰናል ስላሉኝ እንደዚህ መወቅ አድርጌ በየላፌ እንደዚህ ጋር ጭምር ጭምር ጭምር አድርጌ አቀራረባለሁ ማለት ነው። እሺ ውዶችዬ እንግዶቹ እየመጡ ነው። ነማሜ ማብረው ነው የሚመጡት እና የማሜ ወንድም ትልቁ ካሜራ አይወድም። ስለዚህ ያለኝ አማራጭ ሳይመጡብኝ ለእናንተ ማሳየት ነው። ያው እንግዲህ እንጀራው እዚህ ነው። ንፋስ እንዳይመታብኝ ንጹሕ ዳንቴል አልብሻለሁ። እነዚህ ጨርፋዎች ናቸው። እዚህ ጋር ብስሉ ላይ ከፈት የመሻላ ላይክ እዚህ ጋ ቆንጆ ቀይ ወጥ አለ። እዚህ ጋ ደግሞ የምናሳያቸው የአራህማን እሩስ አለ። እዚህ ጋ ደግሞ ያው ዱለት ለምን እንዳይበርድብኝ። እኔ ሰው መጥቶ ወደ ወደዚህ ምናምን መንዛዛት አይመቸኝም። ቁጭ ብልት ነው። ይህን ይመስላል። ያው የኢድ ድባባችን ይሄ ነው። እኛ ባገኘነው ሰዓት ነው። በዛ ሰዓት ስላልተመቸኝ ከተመቼ ይቀርጻለሁ ካልተመቼ ደግሞ ዶቺ ከተመቼ ይቀርጻለሁ ካልተመቼ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሀይ። ወሰላሙ አሌይኩም ላይ አበረካቱ ባይ ባይ።